ሰላም ጤና ይስጥልኝ፣ ውድ ቤተሰቦቻችን፣ ወደ ዕለቱ አርዕስተ ዜና እናልፋለን። በፋኖ ኃይሎችና ብልጽግናው መንግስት መካከል እየተካሄደ የሚገኘው የትጥቅ ትግል ተጠናክሮ የቀጠለ ሲሆን በዛሬ ዕለትም የአማራ ፋኖ ብሔራዊ ኃይል መግለጫ ወጥተዋል። የቀድሞ የሰላም ሚኒስተር ታየ ደንዳ ላይ አቃቢ ህግ ሶስት አዳዲስ ክሶች ማቅረቡም ተሰምተዋል። ኢትዮጵያና ኬንያ ድንበር ለሁለት ሰዓታት የዘለቀ የተኩስ ልውውጥ መካሄዱ ተሰምተዋል። ሁሉንም በዝርዝር እንመለከታቸዋለን። ነው ቀዳሚ ወዳደረግነው መረጃ ስናልፍ የአማራ ፋኖ ብሔራዊ ኃይል መግለጫ ሰጥቷል። በፋኖ ኃይሎችና በብልጽግናው መንግስት መካከል የተካሄደው የሚገኝት የትጥቅ ትግል ተጠናክሮ የቀጠለ ሲሆን የአማራ ፋኖ ብሔራዊ ኃይል በዛሬው ዕለት ለዓለም አቀፍ ማህበረሰብ፣ ለአማራ ክልል ተወላጆች እንዲሁም ለኢትዮጵያ ህዝብ ከፍተኛ ጥሪ አቅርቧል። ጥሪውንም እንደሚከተለው እናስደምጣቸዋለን። አንደኛ ለዓለም አቀፍ ማህበረሰብና ለዓለም አቀፍ ግብረሰናይና የሰብአዊ መብት ጥበቃ ተቋማት ኢትዮጵያ የፈረመቻቸው የሰብአዊ መብት ሰነዶች የተዋለቻቸው የሁለትዮሽ ስምምነቶች እና ሌሎች አስገዳጅ ቃል ኪዳን ሰነዶች በመንግስት ስም የተቀመጡ ቡድኖች የሰብአዊ መብቶችን እንዳይጥሱና እንዲያስጠብቁ የተቀመጡ ቡድኖች የሰብአዊ መብት እንዳይጥሱ እና እንዲያስጠብቁ ይደነግጋሉ። በመሆኑም የአብይ አህመድ አገዛዝ የቀጠናው የሰብአዊ ቀውስ አባት በመሆን ከሚፈጽመው ትርምስ በተጨማሪ በአማራ ህዝብ ላይ በይፋ በከፈቱት ጦርነት ለፈጸማቸው የጦር ወንጀሎችና ሌሎች የሰብአዊ መብት ጥሰቶች ተመጣጣኝ እርምጃ እንዲወሰድበት ጥሪ አቅርበዋል። የብልጽግና መዋቅርና ባለስልጣናቱ ላይ ማዕቀብን ጨምሮ ሌሎች እርምጃዎችን እንዲወስዱና ለአገዛዙ የሚደረጉ ማንኛውንም የዲፕሎማሲያዊና ወታደራዊ ድጋፎችም እንዲቆሙ በማድረግ ሰብአዊ መብት መከበር ለሰብአዊ መብት መከበር የበኩላቸውን ድርሻ እንዲወጡም እንጠይቃለን ሲሉ ጠይቋል። ሁለተኛው በሀገር ውስጥ እና በሀገር ውጭ ለሚኖሩ ኢትዮጵያውያንና የሰብአዊ መብት ተቆርቋሪዎችም ጥሪ ያቀረበ ሲሆን የንጹሃን ግድያ፣ አስገድዶ መድፈርና ዝርፊያን እንደ ጦርነት ስልት እየተጠቀመ ያለው የብልጽግና አረመናዊ አገዛዝ ከድርጅቱ ይታቀብ ዘንድ የቆማችሁለትን ዓላማ ለማሳካት የምትጠቀሙበትን ማንኛውንም የትግል ስልት በመጠቀም ህዝባዊ ወገንተኝነታችሁን እና ሰብአዊ ርህራሄያችሁን እንድታሳዩ እንጠይቃለን ሲል በመግለጫው ገልጸዋል። ወደ ሶስተኛው ስናልፍ ለመላው የአማራ ህዝብ ጥሪ ያቀረበ ሲሆን የአማራን ህዝብ ክልልና ለማስጠበቅ የጦር ግንባር ጠለበ በየጦር ግንባሩ ጠላትን ከሚፋለመው የፋኖ ሰራዊት ውጭ ያለው የማህበረሰብ ክፍል በየአደረጃጀቶቹ የሚያደርገው ተጋድሎ የብልጽግናን አረመናዊ ተግባር ለማስቆም ትልቅ ፋይዳ ያለው መሆኑም ይታወቃል ያለ ሲሆን ስለሆነም ሰፊው የማህበረሰብ ክፍል በአገዛዙ እየደርሰ ያለውን ህዝብን የማጥፋትና የማዋረድ ተግባር ለማስቆምና ህልውናውን በማስከበር በነቂስ በመነሳት የህልውና አደጋ የሆነውን የብልጽግና አገዛዝ ለመቅበር የምናደርገውን ተጋድሎ አካል እንዲሆንም ጥሪ እናቀርባለን ብለዋል። አራተኛውና የመጨረሻው ለዓለም አቀፍ የሚዲያ ተቋማት ማህበራት፣ ዩኒቨርስቲዎችና ሌሎችም ሲሆን በኢትዮጵያ የመንግስታት የጭቆና ታሪክ ውስጥ በልዩ ሁኔታ የሚጠቀሰውን የአማራ ህዝብ ላይ የተከፈተ ሁለንተናዊ ጥቃት ትኩረት ማጣቱ አገዛዙ በድርጅቱ እንዲቀጥልበት ምክንያት ሆኗል ሲል ገልጿል። ይህ ጉዳይ በቂ ትግል እንዳይደረግበትና እንዲዳፈን የሆነውን በእናንተና መሰል ተቋማት ስንፍናና ቸለልተኝነት ጭምር ነው። በዚህ ረገድ ቢቢሲ ለጀመረው የአገዛዙ ህገወጥ ድርጅት የማጋለጥ ተግባር ምስጋና እያቀረብን አሁንም ተመሳሳይ የሰብአዊ ተግባራት እንዲሰሩ ገለልተኛ ተቋማት ጉዳዩን እንዲያጣሩና ተጨማሪ ምርመራዎችን እንዲያደርጉ የሞራልና የህግ ግዴታቸውን እንድትወጡ እየጠየቅን የአማራ ፋኖ ብሔራዊ ኃይል ምርመራ ለሚያደርግ ማንኛውም ገለልተኛ አካል ሙሉ ትብብር የሚያደርግ መሆኑን እናረጋግጣለን ሲል በመግለጫው አስታውቋል። ወደ ሌላኛው ዜና ስናልፍ በእስር ላይ የሚገኙት የቀድሞ የሰላም ሚኒስትር ዴታ እና የጨፌ ኦሮሚያ አባል አቶ ታዬ ደንዳ ላይ አቃቢ ሕግ ሶስት አዳዲስ ክሶች ማቅረቡን የህግ ጠበቃቸው አቶ አበራ ንጉስ ተናግረዋል። አቶ ታዬ ደንዳ ባለፈው ቀጠሯቸው ከዚህ ቀደም ከተከሰሱበት ሶስት ክሶች ውስጥ በሁለቱ ነጻ መባላቸው የሚታወስ ሲሆን በህገወጥ መንገድ የጦር መሳሪያ ይዞ በመገኘት የሚለው ሶስተኛ ክስ ጥፋተኛ መባላቸውም ይታወቃል። የተንዳ ተለዋጭ ቀጠሮ ተሰጥቷቸው ለዛሬ ህዳር 15 ቀን 2018 የቀረቡም ሲሆን በዛሬው ሁለትም አቃቢ ህግ ሌሎች ሶስት ክሶችን ይዞ ቀርቧል ብለዋል። አቶ አበራ ዛሬ የቀረቡት ክሶች ሲያብራሩም አንደኛው አቶ ታዬ ሆርን ኮንቨርሽን በተባለው ሚዲያ ላይ በሰጡት ቃለ መጠይቅ የሀገሪቱን ህገ መንግስትና ህገ መንግስታዊ ስርዓት የመናድ ተግባር ፈጽመዋል፣ ለታጠቁ ኃይሎች ለሸኔና ለፋኖ ታጣቂዎች የሚደግፍ ፕሮፓጋንዳ ፈጽመዋል የሚል ነው። ሁለተኛው በሰሜን ህዝብ መከላከያ ላይ የተፈጸመው ጥቃት በተመለከተ በተመሳሳይ ቃለ መጠይቅ ሀሰተኛ መረጃ በመስጠት የመከላከያው መልካም ስል የመከላከያውን መልካም ስም አግድፈዋል ብለዋል። ሶስተኛው በህዝብ የተመረጠውን የብልጽግና መንግስት ስም በማጠልሸትና ስለ መንግስቱ ሀሰተኛ መረጃን ን በዚሁ ሆርን ኮንቨርሽን በተባለው ሚዲያ ላይ በማስተላለፍ ህዝብን የማደናገር መረጃ ሰጥተዋል ተብለው ክስ ቀርቡባቸዋል። በባለፈው ቀጠሮ ህዳር 3 ቀን 2018 ዓ ም የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና የህገ መንግስት በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ከቀረቡበት ሶስት ክሶች ውስጥ አቶ ታዬ በሁለቱ ክሶች ነጻ መባላቸው ይታወቃል። ክሶቹም ከጠላት ጋር ወይም ከሸኒና ፋኖ ጋር በመተባበር መንግስትን ለመጣል ፕሮፓጋንዳ እና ሌሎችን ድጋፍ ለጠላት በማድረግ ግዙፋዊ መሰናዶ አድርገዋል ከሚሉት ከባባድ ክሶች ነጻ መባላቸውን ጠበቃቸው አስታውሰዋል። ጠበቃቸው አክለውም የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎችን ችሎት በዛሬው በዋለው ችሎት የቅጣት አስተያየቱን ግራቀኙን ካዳመጠ በኋላ የቅጣት ውሳኔውን ለመስጠትና አቶ ታዬ አዳዲሶቹ ክሶች መልስ እንዲሰጡበት ለኅዳር 23 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። ኢትዮጵያና ኬንያ ድንበር ሁለት ለሁለት ሰዓታት የዘለቀ የተኩስ ልውውጥ መካሄዱ ተሰምቷል። ከአካባቢ የተሰራጩ መረጃዎች እንደገለጹት የተኩስ ልውውጥ የተካሄደው ትናንት ቅዳሜ ምሽት ላይ ሲሆን በኢትዮጵያ ውስጥ የሚገኙት የዳሰነች ጎሳ አባላት ታጣቂዎች ወደ ኬንያ ድንበር አንድ ኪሎ ሜትር ዘልቀው በመግባት የተኩስ እርምታ መክፈታቸውን አስታውቀዋል። በሞያሌ ከተማ ውስጥ የተፈጠረውን ይህንን ክስተት ተከትሎ የኬንያ ሞያሌ ፖሊስ ከድንበር ጠባቂዎች አባላትና ከአካባቢው የጸጥታ አባላት ጋር በመሆን ምላሽ መስጠታቸውንም ዘገቦቹ አስታውቀዋል። የተኩስ ልውውጡ ሁለት ሰዓታት የዘለቀ እንደነበረም ተገልጿል። ይህ የተኩስ ልውውጥ ሊበርድ የቻለው የኬንያ መከላከያ ኃይል አባላት በስፍራው መድረሳቸውን ተከትሎ ሲሆን በተኩሱ ምንም ጉዳት ምን አይነት ጉዳት እንደደረሰ እስካሁን በይፋ የተገለጸ ነገር የለም። ይሁንና የኬንያ የጋዜጠኞች የኬንያ ጋዜጠኞች ከኬንያ የጸጥታ አካላት የተጎዳ ሰው እንደሌለ ገልጸው ከኢትዮጵያውያኑ ታጣቂዎች የመቁሰል አደጋ የደረሰባቸው እንዳሉ አስታውቀዋል። እንደ ዘገባዎቹ ከሆነ የትላንቱ ተኩስ ሊከፈት የቻለው ቀደም ሲል በኢትዮጵያውያኑ ጎሳዎች ላይ አንድ ሰው መገደሉን ተከትሎ በተሰጠ የብቀላ እርምጃ መሆኑን አስታውቀዋል። በአካባቢው ለጊዜው ሁኔታዎች ለማረጋጋት የተቻለ ቢሆንም ውጥረቱ ግን አሁንም እንደቀጠለ መሆኑ ታውቋል።